አላህ እንደው ይህ ራህመቱ ወር ሳያልቅ በሱመያ እና በሰኢድ መካከል አላህ ራህመቱን ያውርድላቸው። አላህ እርቅ ያውርድ። ማይሆን ሰው ጋር ስንመሰርት ትልቅ ዋጋ ያስከፍለናል። ልክ ሰኢድ ዋጋ እየከፈለ እንዳለው ማለት ነው። ሰኢድ አሁን በማይፈልገው ነገር እና በሚፈልገው ነገር ውስጥ በጣም ትልቅ ዋጋ እየከፈለ ነው። ግን ለማንኛውም ዋጋ እየከፈለ እንደሆነ ማንም ሰው ሊረዳው አይችልም። እኔም ለራሴ ላረዳው አልችልም። ምክንያቱም ምንድን ነው ለሱመያ ነው ትልቅ ዋጋ እየከፈለ ያለው ለአዩ ነው ትልቅ ዋጋ እየከፈለ ያለው ብዬ ራሴን ሁሉ በሚወደው ሰው አይፈተን። ወላ ከምነግራችሁ በላይ በምትወዱ ሰው መፈተን በጣም ከባድ ነው። ለዛን ለምትወዱ ሰው ዋጋውን እያወቃችሁት ያንን ሰው ግን በቀላል በትንሽ ነገር ስታጡት የዛያይ ሰው ልብ በትንሽ ነገር ሲሻከር ይከብዳል ምር ዛሬ ሰኢድ በጣም ነው ያሳዘነኝ። አያችሁ እኔ ትናንትና አዳማነኛ አዩ ጋር ምናምን ሲል አላመንኩም ነበረ፣ እንደማይቀመጥም አውቅ ነበረ። ባህር ዳር ሄዷል ማለት ነው። ማሻላ ጎበዝ ነው። ሰኢድንም አለማድነቅ አንዳንዴ አልችልም፣ ምክንያቱም ለልጆቹና ለሱመያ ሲል እሳት ውስጥ ራሱ ይገባል። ግን ሊሳካለት አልቻለም በማንኛው መንገድ እሷ ጋር ተገናኝቶ እንደሚታረቁ በማንኛውም መንገድ ላይ እንደሚስማሙ መቼ ሱመያ መቼ ልታገኘው እንዳሰበች መቼ ልትታረቀው እንዳሰበች የሚያውቀው አላህ ብቻ ነው። እኔም ማንም አናውቅም ማለት ነው። ግን በዚሁ አጋጣሚ ሰኢድ አያችሁ ሱመያን በጣም ነው የሚወዳት። ልጆቹን በጣም ነው የሚወደው። ለሚስቱ ትልቅ ክብር እንዳለው አውቃለሁ። ግን አንዳንዴ ህይወት አስቸጋሪ ናት። እኛ ባልናት መንገድ አትሄድልንም። እኛ ዛሬ እናስተካክላለን ያልነው ነገር ዛሬ ላይ ስተካክልልን ይችላል። ሙምኪን ወቅት ሊፈጅ ይችላል፣ ወቅት ሊጠይቀን ይችላል። ለዛ ነገር ደግሞ ሰብርና ትግስት ያስፈልጋል። እኔ ዛሬ ለሱመያ እየደወልኩ ነበረ እሱ ባህር ዳር መሆኑን ካረጋገጥኩኝ በኋላ ማለት ነው። ግን ሱመያ ስልኳ ዝግ ነው። ዛሬ እንዳጋጣሚ ሆኖ ሱመያን ላገኛት አልቻልኩም። ሱመያን ግን መክሪያት አለው። በቻልኩት አቅም ሁሉን ነገር ነግሪያት አለው ሪከርድ ራሱ አስቀምጬላለሁ፣ ዋትሳፕም ላይ፣ ኢሞም ላይ ግን ኦንላይ እስካሁን ልትገባ አልቻለችም። ምምኪን ቤተሰብ ጋር ቢዚ ሊሆን ይችላል። ስልኳ ደግሞ አይሰራም፣ ምን እንደሆነ አላውቅም። ዛሬ እንዲገናኙ በጣም ትልቅ ጉጉት አለኝ። አሁን ላይ ሰኢዲ ባህር ዳር ከገባ አያችሁ፣ ለህይወቱም በቃ ለህይወቱ የሚያስፈልጉት ሱመያ ጀሚላ፣ አጢቃ እንደሆኑ ያውቃል ማለት ነው። አላ ያስተካክልላቸው፣ ሁሉንም አላ ወላይ። ሁላችንም በህይወታችን ትልቅ ስህተት ልንሳሳት እንችላለን። የሰው ልጅ ይቅር ይላል። እኛ እናጠፋለን ደግሞ ይቅር አንድ ወገን ደግሞ ይቅር ማለት መቻል አለበት። ይቅርታ ትልቅ ነገር ነው። ሰይድን ከሚገባው በላይ አሰቃይተዋለች ሱመያ ቀታዋለች። ይበቀዋል ብዬ አስባለሁ። እሷ ደግሞ እንሻ አላ ያራራት አራራት ይመልሳትና ታርቀው በዚች በሁለት ቀን ውስጥ ታርቀው ከሚስቱ ጋር እና ከልጆቹ ጋር እጅ ለእጅ ታይዘው ባህር ዳር ላይ ዘና ሲሉ ማየት እፈልጋለሁ። ናፍቆኛል። እንደው የእነሱን አብሮ መሆኛ ጊዜ ማየት ናፍቆኛል። እናንተስ የናፈቃችሁ ላይክ እያደረጋችሁ አሳዩኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል፣ አለ ሀገራችንን ሰላም ያርግልን እላችኋለሁ። ዛሬ በአዲስ ቪዲዮ ተመልሽላችሁ መጥቻለሁ። ሰኢድ ትላንትና ያች ቡኔ ናት በሰራችሁ ቪዲዮ አዳማኔ ምናምን ሲል ነበረ፣ አዳማ መስሎ የነበረ አዩጋ፣ ግን አዳማ አይደለም ያለው ሰኢድ ባህር ዳር ገብቷል። አያችሁ፣ ለሱመያና ለልጆቹ ትልቅ መጽዋትነት ይከፍላል። እሱ የትም ቦታ ቢሆን የትም ቦታ ዞሮ ሱመያን ይፈልጋታል ማለት ነው። ሱመያን እሱ እንደሚፈልጋት ሁላችንም እናውቃለን። አንዳንዴ እንዴት መሰረፍ እንዳለበት ያኔ አለማወቅ፣ ሱመያን አንዳንድ ነገሮች ሱመያ ላይ ጫና ሲሆኑ ዝም ሲል ያናድደኛል። በእርግጥ ማንም እየተነሳፉን ሱመያ ላይ ሲከፍት በዛ በዛ እናደድበታለሁ። ለምን አይናገርም? ለምን እሱ እሱ እንደማያ ክብራት እያዩ ነው። እነሱም የማያ ክብራት እላለው። ለምን እኔ ሱመያ ሱመያን ስለምወዳት እንጂ ሰኢድን ስለምጠለው አይደለም። እኔ ከሰኢድ ጋር ተስተካክላ ወደ ቤቷ ወደ ጎጆዋ ተመልሳ ከሰኢድ ጋር ህይወቷን ብትመራ በጣም ደስ ይለኛል። ለምን ዶ ታውቃላችሁ? እኔ ለሷ ከማንም በላይ ያዝናለሁ። ውስጤ ለሱመያ በጣም ነው የሚያዝነው። ይህን ደግሞ ገልጬ ማሳየት አይጠበቅብኝም ግን፣ ያኔ እኔ ከልቤ ነው የምወዳት። ምን ብዬ ልንገራችሁ? ለዛ ለዛ ሰው ሲናገራት ይከፋኛል። ከስዕር ጭምር ማለት ነው። ለምንድነው እሱ ጥፋት እንዳጠፋ አውቆ እስከ መጨረሻው የማይታገለው? እስከሚያገኛት እላለሁ። ይኸው አሁን ላይ ባህር ዳር ሄዷል። ነገ ከነገ ወዲያ ጎንደር እንደማይሄድ እርግጠኛ አንሆንም ማለት ነው። ይሄዳል። በዚሁ አጋጣሚ ደግሞ ሱመያ ልቧራርቶ ይቅርታ ብታደርግለት ከዚህ በኋላ በቃ በቃ ብሎ እነማዘሯም ወንድሟም እህቶቿን ቢያገኙት ቢገናኙ እርግጠኛ ነኝ ያስታርቋቸዋል። የቀን ጎደሎ እንጂ ያራራቃቸው አንድ መጥፎ ቀናት ይህን ሁሉ ችግር የፈጠረው ይህ ሁሉ ችግር ደግሞ እንሻ አላህ ባላህ ፍቃድ እንደ ይህ ታላቅ የራህመት ወር ሳያለቅ ይህ ሁሉ ችግር ተፈቶ በደስታ በሳቅ የሚገናኙ እኛም የምንደሰት ያድርገን ያረብ። እኔ በቃ ጭንቀት ሊገለኝ ነው። ዛሬ እንደዚህ፣ ነገ እንደዚህ። በቃ ምን ልበላችሁ አለ አይደለ የምትወዱት ሰው ቤት ሲፈርስ ማየት ይከብዳል። እኔ በጊዜው በቃ እኔም እሷ ጋር እኮ ተናድጃለሁ። አስራ ሶስት ቀበሌ ይኸው ዋን ዳቦ ደርሻለሁ

እንግዲህ ፍለጋ እንደዚህ ይቀጥላል። ፍለጋ የኔ ስራ ራሱ ፍለጋ ነው መሆን ያለበት ይሄ ፈልግ ረጅም ሰዓት በየቀኑ እየመጣው ቪዲዮ አንገማ ነገር

ከጎንደር ሳይሆን ከባህር ዳር ቅርብ ነው። ከባህር ዳር በአቋራጭ አሙሲት፣ ከአሙሲት አርብ ገበያ፣ ከአርብ ገበያ እስከ ሌላ ቦ ነው። ከሌላ ቦ ሳና ምናምን፣ በሞተር በምናምን በቀጥቀጥ በአቋራጭ ከኤርፖርት እስከ ባህር ዳር ድረስ በፕሌን ሄድ እና ከዚ በኋላ በአቋራጭ አቆራርጠዋለሁ ማለት ነው። እዚህ ያለች በተለይ ምግብ አልበላም ውሃ አልጠጣም በምትል ከተኛችበት ቦታ አልነሳም በምትለኝ ሰዓት እኔም በጣም ሰር ላይ እናደር ነበረ ከምነግራችሁ በላይ። ዛሬ ግን እንደዚህ ሆኖ ሳየው የምርም እንደሚወዳት አረጋገጥኩ ማለት ነው። ልጆቹንና ሚስቱን እንደሚፈልግ አውቃለሁ። ግን እንዴት መግለጽ እንዳለበት ስለማያውቅ ነው የሁሉ ችግር እየተፈጠረበት ያለው። አሁንም ለሰኢድ ይቅርታ አድርገሽለት ብትገናኙ በቃ ቀጥተሽዋል። አንቺ ጀግና ነሽ፣ ጀግንነትሽን አሳይተሻል። ማንም ይሄንን ሊክድ አይችልም፣ እሱም አይክድም። ይሄንን ነገር መቼም አይረሳውም፣ ሊረሳውም አይችልም። ድጋሚ ስህተትም ሊፈጠር ስህተትም ሊያመጣ አይችልም። ሰኢድ ይህንን ነገር ስላደረገ ማለት ነው፣ ግን አሁንም ትምህርት ወስዷል። በህይወቱ ትልቅ ፈተና ፈትነሸዋል። ፈተናውን ያለፈ ይመስለኛል። ሁሌ አንቺን በየሄድሽበት እንደፈለገ ነው አሁንም ወደፊት የሚፈልግ ይሻል አውቃለሁ። ደግሞ አንቺ ከተደበቅሽ አንቺ ማግኘት አይችልም። ሱመያዬ ካለሽበት ቦታ ውጭና አውሪውና ተነጋገሩ። ቢያንስ ለአንዴ እና ለመጨረሻ ጊዜ ችግራችሁን የሚፈታበትን ነገር ቋጭ። እስካሁን መቼም አስበሽበት ከቤተሰቦች ጋር ተረጋግተሻል ብዬ አስባለሁ። እዚህ ባለሽበት ሁኔታ ላይ ውሳኔ መወሰን አትሺም ምክንያቱም ስለምትጨናነቂ ሌላ ሌላ ነገር ስለምታስቢ ሊከብድሽ ይችላል። ሙምኪን ኢትዮጵያ ገብተሽ ቤተሰብሽ ጋር ስትወኝ አየር ስለቀየርሽ በቃ የተረጋጋሽ ይመስለኛል አሁን ላይ፣ እና ሀሳብሽን ቀይረሽ ሰኢድን ብታገኙ ደስ ይለኛል። ይኸው መቷል ያለሽበት ቦታ ነው ያለው። አሁን ደግሞ አንቺ ብታናግሪው ደስ ነው የሚለኝ። በንግግር የማይፈታ ነገር የለም። አንቺ እና እሱ እስካሁንም ተገናኝታችሁ መነጋገር ነበረባችሁ ተገናኝቶ እኮ መነጋገር ምንም ነገር አያጎልብሽም አትከስሪበትም አናግሪው የምትረጁው ነገር ካለ ትረጅዋለች ጊዜ የሚያስፈልግሽ ነገር ካለ ጊዜ እንዲሰጥሽ ጠይቂው ይህንን ነው ምልሽ ሌላ ነገር ምንም አልልሽም ዛሬ እንድድር ሆኖ ስልኳ ማይሰራም ኦንላይም የለችም እኔ የእሷን ለማናገር ብዙ ጥሬ የነበረ ዛሬ ማለት ነው ግን ላገኛት አልቻልኩም ማለት ነው። ባገኛት እና በነግራት ደስ ይለኝ ነበረ፣ ግን አልቻልኩም። ሱመያን ላገኛት ዛሬ ማለት ነው። አሁን እሱ ባህር ዳር ነው ያለው። ከባህር ዳርም ጎንደር ነው ብትል ሰኢድ፣ ነገ ጎንደር ይሄዳል። አውቃለሁ ይህንን እንደሚያደርግ። ግን ከረፈደ የሚነሳው ነገር ብዙ ነገር እያበላሸበት እንዳለ ይገባኛል። ይሄ ነገርም ለሱ ሊገባው መቻል አለበት። ወደ ኋላ ወደፊት ብዙ የእሱን ሀሳብ የሚያጓትቱ ነገሮች እየወጡ ነው። አንዴ በእርግዝና አንዴ በሌላ ነገር አንዴ በክሎሮክስ በጣም አንዳንዴ ህይወታችንን ከማይሆን ሰው ጋር ስንመሰርት ትልቅ ዋጋ ያስከፍለናል። ልክ ሰኢድ ዋጋ እየከፈለ እንዳለው ማለት ነው። ሰኢድ አሁን በማይፈልገው ነገር እና በሚፈልገው ነገር ውስጥ በጣም ትልቅ ዋጋ እየከፈለ ነው። ግን ለማንኛው ዋጋ እየከፈለ እንደሆነ ማንም ሰው ሊረዳው አይችልም። እኔም ለራሴ ሊረዳው አልችልም ምክንያቱም ምንድ ነው ለሱመያ ነው ትልቅ ዋጋ እየከፈለ ያለው? ለአዩ ነው ትልቅ ዋጋ እየከፈለ ያለው ብዬ ራሴን ሁሉ ጠይቃለሁ። አሁን እሱ እንደዚህ ነው። ሱመያም ልትረዳው አትችልም፣ ይሄንን ነገር ሊገባት አይችልም። አሁን ላይ ማለት ነው። ጊዜ ውስጥ የሚደርስ ብዙ ነገር ይፈጃል፣ ብዙ ነገር ይበላሻል። አሁን ስንት ወር ሙሉ እንግዲህ ሱመያን አላያትም፣ ሱመያን ልጆቹን አላገኘም። ከባድ ነው ይሄ ነገር ለእሱ፣ ይሄ ትልቅ ቅጣት ነው። ትልቅ ቅጣት ከቅጣትም ቅጣት ማለት ነው። ድንገት እኛ አንዳንዴ በራሳችን የምንወስነው የምንወዳቸውን ሰዎች ይጎዳል ብለን ያላሰብነው ነገር እነዚያ የምንወዳቸው ሰዎች ግን ድንገት ልባቸው ተሰብሮ ልባቸው ተጎድቶ ከኛ የማይጠብቁትን ነገር ሲያገኙ እና ሲሆኑ እኛም በራሳችን እናዝናለን በጣም ማለት ነው። አንዳንዴ ሌላ ወገንና ያ ወገን እንዳይጋጭ ብላችሁ በመሀል ብዙ ነገር ታደርጋላችሁ ያ ነገር ደግሞ ድንገት የምትወዱትን ሰው ልብ ይሰብራል። ይህንን ነገር ለእኛ ትልቅ ጫና ይጥላል ማለት ነው። አንዳንዴ በህይወታችን ለእኛ ቁም ነገር መስሎ ያታያል፣ ለሌላው ሰው ግን ትልቅ ቁም ነገር አድርገው ያውታል። ሌላ ምን እንደምላችሁ አላውቅም። በስ ግን ሰው በሚወደው ሰው አይፈተን ወላሂ ከምነግራችሁ በላይ በምትወዱት ሰው መፈተን በጣም ከባድ ነው። ለዛ ለምትወዱት ሰው ዋጋውን እያወቃችሁት ያንን ሰው ግን በቀላል በትንሽ ነገር ስታጡት የዛ ሰው ልብ በትንሽ ነገር ሲሻክር ይከብዳል ከምንም በላይ ማለት ነው። ከምነግራችሁ በላይ በቻልና አቅም ለምንወደው ሰው ክብር፣ ቦታ፣ ጊዜ መስጠት መቻል አለብን። ሁላችንም ማለት ነው። ሁላችንም ብኖር እኔ አንዳንዴ በህይወቴ አለኝ የምለውን ሰው አለኝ የምለውን ሰው ሁሌ እንድኖርልኝ ነው እንጂ የምፈልገው። በትንሽ ነገር እንዳጣው፣ በትንሽ ነገር እንድርቀኝ፣ በትንሽ ነገር ልቡ እንድሻክርብኝ አልፈልግም። ግን ድንገት የሚሆነው ነገር ይሆናል። አለኩላህ አላህ ነው ሁሉንም የሚቀድረው። እኛ እንሳሳታለን። የሰው ልጅ ነን እና ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላል። እኛም ሁሌ ተሳሳቾች ነን። ይህንን ነገር እንግዲህ ከቁም ነገር ቆጥረች ሱመያ ይህን ሁሉን ተረርተሽው፣ እዚህ ቦታ ላይ እንደምትታረቁ እዚህ ቦታ ላይ እንደምትገናኙ ተስፋ አደርጋለሁ። ዛሬ ባገኞች ደስ ይለኝ ነበረ ብናወራ ግን ላገኛት አልቻልኩም። ደግሞ እንደ አጋጣሚ ሆኖ የቤተሰቦቿ ስልክ አልወሰድኩም ነበረ። የእሷን ብቻ ነው፣ ያኔ እሷ ጋር ብቻ ስለሆነ ነው የምናወራው። ቤተሰቦቿም ጋር ወረወዶ ሰው ስልክ ስለሆነ የሌላ ሰው ስልክ የለኝም ማለት ነው።